ከኢትዮጵያ ከፓርቲነቱ ሙሉ በሙሉ ተሰርዛል ከዚህ በኋላ ህወሀት የሚባል ፓርቲ አይታወቅም። ምናልባት በባንክ ላይ የተወሰነው ገንዘብ ካለው ገንዘቡ እዳውን ይክፈል። የህወሀትን ያለበትን እዳ ከውጭ ቆር ታስበው እዳውን ይክፈልና የቆረውን ትንሽ ትልቅም ሆነ ትንሽ የቆረ ስነ ዜጋና ስነ ምግባር ህብረተሰብ ዜጎች ይማሩበት፣ ተማሪዎች ይማሩበት። ከዚህ በኋላ ህወሀት የሚባል አላውቅም ተብሏል። እንግዲህ ህወሀት ከፓርቲነት ተሰረዘ ማለት የህወሀት አመራር ነኝ አባል ነኝ ብለው መናገር መግለጫ መስጠት ማላጎጫ መስጠት አይቻልም ሙሉ በሙሉ ተሰርዛል ማለት ነው። እንኳን ዶስ አላቸ እንኳን ዶስ አላቸ እንኳን ዶስ አላች ህውሀት ኖገ ታያላችሁ። የመግለጫ መዓት፣ የማላጎጫ መዓት፣ የጦርነት ነጋሪት እምቢልታ ይጎሰማል። ማነው ውረድን ውረድ የሚለው እንግዲህ ይታያል ማለት ነው። አሁን ኖገ ከነገዳ የጦርነት ነጋሪት ነው የሚደገስ እንግዲህ በእርግጥ ህውሀት እኮ ደሞ ነፍስ ነግረዋል ኮትራትና ወዲያ ቆ ምርጫ ቦርድ ዛሬ ነው አድሎ የሶረሰ እሱ ግን ኮትራትና ወዲያ ቆደም ብሎ ከሁለት ቀን ከሶስት ቀን በፊት ተሰርዣለሁ፣ ምንም ለውጥ የለውም። ተሰርዣለሁ፣ ምንም ለውጥ የለውም። ይሄ ሁሉ ችግሩ የመጣው በምኑ መሰላቸው? እንደ ፓርቲውነት በአግባቡ ዱጋሚ ቶሞስ ጎበ ሲባል ሎምን መዘገባለሁ፣ ጉባኤ አድርግ ሎምን ጉባኤ አድርጋለሁ፣ ማንም እኔ ሊያዘጅ አይችልም። ሎምን የቀረ የታንክና የሞድፈ ጥይትና የተወሰኑ ታንኮች ስለቀረ በነስ የመጨረሻ እድል ልሞክረው እስቲ ሉ ተኩሰው ብያጫለው እኮ ተክስ አለው ጦርነት አለው። የመጨረሻ መጨረሻ ጉንበት ትንሽ ትጋመስ የኩረምት ዶመናው ጭቃው ይሁን ህወሓት ጦርነት የሚሞቸው በኩረምት ነው በጭቃ ነው። ሰው ገበሬ በሚዘራበት ሰዓት፣ ሁሉም በቤት በሚደበቅ በሚሸሸጉበት ሰዓት፣ የሰማዩ የእግዚአብሔር ወረደ የእግዚአብሔር ዝናብ በሚወርዱበት ሰዓት፣ ሰው ከመሬት ከእርሻ ጋር በሚታገሉበት ሰዓት ህወሓት ከመድፍ ጋር ነው የሚታገሉ የእኔ ጌታ ከታንክ ጋር ነው የሚታገሉ እና ከሆነ ቀ ጨመረ ማንኛውም ሰው ህወሃትን ወክሎ መግለጫ ማለጫ መስጠትም አይችልም። ማንኛውንም እንቅስቃሴ ማድረግ አይችልም። ነገር ግን ህወሃትን ይሄ አያግዶም አያግዶም። እንዳልካቸ የተወሰኑ የቀሩ ድሽቃዎች አሉ፣ እስናይፐሮች አሉ፣ ታንኮች አሉ፣ የታንክ ጥይቶች አሉ። እነዚህ በሙሉ ገና ህወሃት አላስረኩም ተቃላች። በፕሪቶሪያ ስምምነት መሰረት ህወሃት ከባባድ መሳሪያዎችን በሙሉ እንዲያስረክም እንዲያስረክም ማስጠንቀቂያ ተሰጥቷል። ነገር ግን ህወሃት ለማስረከብ ፈቃደኛ አይደሉም። ስለዚ ያሉ ታንኮች እና መድፎች ለአንቲዮ እንዳለው ለመጨረሻ ጊዜ በኢትዮጵያ ምድር ላይ ይተኮሳል። ተራራውንም ለመጎልበጥ ዙቅ ለማድረግ ለመደልደል፣ ህዝብንም ለማተረማመስ ዝግጅት ተጠናቋል። አሁን የዛሬው የምርጫ ቦርድ ውሳኔ ደግሞ ለህወሀት የመጨረሻ ፊሽካ ለመንፏት መንዶር ደረ ይሆናል። ወንድር እንዳልካቸው ህወሀት ከፓርቲነቱ ባይሰረዝም ብናባብሎም ባናባብሎም ጦርነቱ የማይቀር ጦርነቱ የማይቀር ነው። ጦርነቱ ለምንድን ነው ካላቸው መጀመሪያ ቢሳካ ቢሳካ አይሳካም፣ እንጂ ቢሳካ በሲያ ቢሶካ ወደ ድሮ ወንበር ወደ ዙፋኑ ሞላ ኢትዮጵያ በርኮክ በርኮኩ ብለው እሺ ጌቶች ብለው አራት ኪሎ ዙፋን ቢሰጥ ቢቻል ብቻል እሱ እንደማይሆን ህወሓትም አውቆታል፣ እኛም አውቆናል፣ አሎምም አውቅ ራሱ የሚጋልቡት አሜሪካኖች ራሱ ያ ጉዳይ እንዳኮቶ መለት አውቃል። ስለዚህ ቢያንስ ቢያንስ ንጉስናውን ትግራይ ላይ ለማስቆጠል የፈረደበት የትግራይ ልጆችን እናቶችን በማሰቃየት እና በማንገላታት የመጨረሻ ጦርነት በመክፈት ትግራይ የምትባል ሀገር በመመስረት ደብረ ጽዮን አሁንም የፕሬዚዳንትነት አሁንም የመሪነት ጥም ለመወጣት ጡማቸውን ለመወጣት በሰው ዶም ላይ ይቆጥላል። በነገራችን ላይ መግለጫ ማላ ቆጫ አሁን ነገ ከነገዳ ዝመላቸ ይሽገደገዳ ሌሊቱን ነው የሚሰጡት እንደም እንቁልፍ የወሰዳቸው አይመስሉኝ። ሰሞኑን መግለጫ ስተወታል ከዋል ይሄ በፓርቲነት ጉዳይ በምናምን በምናምን የሚለው መግለጫ ሰጥታል። እንዴት ይሄ ሁሉ ሊያብጥ ቻል? ይሄ ፓርቲ እንዴት ይህን ያህል ምድር ሊጠበው ቻለ? ጉባኤ ማድረግ ይህን ያህል ከባድ ነው ወይ? ጉባኤ ማድረግ ይህን ያህል ከባድ ነው ወይ? በፓርቲነቱ መመዝገብ ይህን ያህል ከባድ ነው ወይ? በፓርቲነቱም አለመዘገብም፣ ጉባኤም አላደርግም፣ ከዚህ የሚሻለን ጦር መማዘዝ ነው፣ ደም መፋሰስ ነው የሚለው አጀንዳ ምንድን ነው? ምክንያቱ ይህ ሁሉ እብሪት ሰላሳ ዓመት ኢትዮጵያ በጫንቃ ተሸክማ ነበረች ን ን ሁሉ እዳነ ኢትዮጵያ በጫንቃ ተሸክማ ነበረች። ህዝባችን ን እዳነ ተሸክማ ነበረ። ይህ እብሪተኛ ይህ ጥጓበኛ ፓርቲ ነው ህወሃት። ስለዚህ ጌታቸው ሰሞኑን ሲናገር እንዲህ ነበረ በኢትዮጵያ ህዝብ ደም ላይ፣ በኢትዮጵያ ህዝብ ሞት ላይ፣ በኢትዮጵያ ህዝብ መከራ ላይ በጣም የሚጎርም ነው እጹብ ድንቅ ነው። እጹብ ድንቅ ነው። በኢትዮጵያ ህዝብ ሞትና መከራ ላይ ዘላለም ዓለም ነውግሽ እኖራለው ብላል የኢትዮጵያ ምርጫ ብርድ ደሞ ኣይ ኣበቃ በቃ የህዋት ነገር ኣበቃ ከቶምለት ከዚህ በኋላ ህዋት የሚባል የለም አመራር የሚባል የለም የህዋት ገንዘብ የሚባል የለም የህዋት ቢሮ የሚባል የለም ኣቀጥሞለት ዓለ ምርጫ ብርድ ህዋት ይሄን የሚያደርገው በምንድን ነው ግቡግቡ ተማምነነው ጦርነት እያስፈራራው በመድፍ እየተኮስክ በታንክ እየተከስክ በድሽቃ በስናይፐር ህዝብ ላይ እያርከፈከፍክ ያለማንም

የሚለው ነገር ነው። አሁን በነገራችን ላይ ጎስ ኢትዮጵያውያን ችላ ብለዋል። የህወሀትን ነገር ችላ ብለዋል። በእርግጥ ህወሀት በኢትዮጵያ ውስጥ በሚነሱ ጦርነቶች ሞላ ኢትዮጵያ ህዝብ ህወሀትን ይናፍቃል፣ ይጓጓል። በውስጥ ቶርመስ አማራም ኦሮሚያም ሞላ ኢትዮጵያ ጉልብጥብጥ ወጥቶ እኛን መናፈቅ አለበት። ኢትዮጵያ ህዝብ በትዝታችን ሲንኮታኮትና ሲሮምሮም እኛ ደግሞ እንሞጣለታለን የሚል አሳብ ነው። ነገር ግን ማንም አንነፍቀ ነው ይጎርመን ህወሀት አሁን የእናንተ አካሄድ የኢትዮጵያ ህዝብ የራስን የሆነ አስተሳሰብ አይዲዮሎጂ እንዲያበለጽግ ራስ እንዲለውጥ የህይወቱ መስማር እንዲዩዝ ነ እያደረገ ያለው እያደረገ ያለው በጣም ከባድና ውስብስብና አደገኛ ጉዳዮች ናቸው። እና ምንድነው ለማለት የተፈለገው በአጭሩና በአጠቃላይ ህወሀት ከነገ ጀምረው የጦርነት ዛቻዎች፣ ማስፈራሪያዎች በጣም አቅሙ የማይፈቅድ ከሆነው ደግሞ ልሙምጦች እንነጋገር፣ እንደራደር፣ እንስማማ፣ እንሞካከር የሚለው ነገር አለ። በእርግጥ የጌቸውን የሰሞኑን ንግግር ስታየት እና ዛሬ የህወሀት መሰረዝ ሰሞኑን ከሚያደርጋቸው አጠቃላይ እንቅስቃሴዎች ስታዩ ጦርነቱ አይቀሬ ነው። ጦርነቱ ህወሀት እንዳልካቸው መቃብር ገብተው የዚህ የህወሀት ነገር ካላ በቃ ካላ ኮቶ ርጨን ጮርሻ ለው የሚሉበት ምዕራፍ ላይ ከሆን ደረሰ ትክክል አይመጣ በእርግጥ እኛም የፕሪቶሪያ ስምምነት ሲደረግ ይሄ ነገር ጉድ የለ ሙሉ አልመሰለንም በዛ ጊዜ ብዙ ሰዎች እርጉጠኞች አልነበርም። በፕሪቶሪያ ስምምነት ብዙ የተቃወሙ ሰዎች ነበሩ። ምክንያቱም ይሄ ጉዳይ አካታች አይደለም፣ እውነተኛ መፍትሄ ሊሰጠን አይችልም፣ ነገ ከነገዳ ችግር ይዞ ይመጣል የሚል ሀሳብ ያራመዱ ሰዎች ነበሩ። የእነሱ ሀሳብ ገዥነት ያለው ይመስላል። ምክንያቱም የተፈራው ነገር አልቀረም። ያለፉት ሁለት ዓመታት ህውሓት ራሱን የሚያጠናክሩበት የሚያደራጅበት፣ ጡንቻን የሚያፈረጥሙበት ሆኗል። ምናልባት በኢትዮጵያ በጀት ሰራዊትን ሲያደራጀበት የነበረ ሰፊ ጊዜ ነው። በኢትዮጵያ በጀት ለመንገድ፣ ለትራንስፖርት፣ ለጤና፣ ለተለያየ፣ ለእርሻ፣ ለጉብርና፣ ለብዙ ዘርፎች የተመደበን በቢሊዮን የሚቆጠረው የትግራይ በጀት ምናልባት ለግል ጥቅም አውሎታል የሚል ግምት አለን። ምክንያቱም ባለፉት ሁለት ዓመታት ትግራይ ስት የተሰራ ሆስፒታልም የለም በህወሃት እጅ ወይም በጊዜ አስተዳደሩ ቢሆን ይሄ ነው የሚባል የመንገድም የትምህርት ቤትም ሆነ የጤና ሴክተር ላይ የታየ ለውጥ የለም። ስለዚህ ገንዘብ የት ገብታል የሚል ኦዲት ቢደረግ ምናልባት ከሞቶ ስልሳ በሞ ፐርሰንት የሚሆነው ወደ ጦር ሜዳ ወይም ወደ ጫካ ሸሽቷል። ሰራዊቱ አደራጅቶበታል። ለዚሁም ደግሞ ትጥቅና ስንቁን አሟልቷል ማለት እንችላለን። የሆነ ሆኖ አዝማሚያው ጥሩ አይደለም። አኳኋናቸው አስፈሪያች ናቸው። የጦርነት ነጋሪት እየተጎሰመ ይመስላል። ምክንያቱም እጅግ በጣም ቆላሉና ትንሹን ነገር ለመፈጸም ፈቃደኛ ባለመሆኑ በጣም ሶፊ እና ውስብስብ ችግሮች ከፊታችን እየመጡ ይመስላል በህወሀት አካሄድ። ይሄ እንግዲህ የናሳው ነው። አሳሲሞቻችን ላይክ አድርገት ሼር አድርገት ወዳጅ አለው ፒስ